እና ውጭ አትይም። እንደ እኔ አላየሁትም። እኔ ብያችሁ የለሁ ሰሚራ እኮ እኔ አይታ ነው እኮ እኔ እንዳልናገር ብላ እኮ ነው የገባችሁ። ሰሚራ እኮ እኔን ተከትላ ነው የገባችሁ። ሌላም እንደዛ እኔ እንዳልኩ የገባችሁ ያለው ፈልጋ አይደለም እኔ እጣላለሁ ብላ ነው የገባችሁ። ሚሚ ነው የሚለው ቤቱ። ምን ሆነሻል አንቺ? ሚሚ ነው የሚለው ቤቱ እኮ ነው። ብዙ ነው እኮ እኔ ብቻ አይደለም እኮ የቤቷ ባለቤት ቃል ነው የሚለው። አንቺ በላቸው አይደለ። እኔ የሚጠሩኝ እኮ ናቸው። መርካቶ ብዙ ልጆች እኔን የጠሩኝ ነበረ። እኔ እንዳልጣላ ብሎ እየጠሩኝ ነበረ። እንዳወድሁ መልሼ ገባሁኝ። መርካቶ ማለሽ ሌላ ናት እሷ። ልጅ ግን እኛ ጋር ትመጣለች። ይቅር ተጠይቃኛለች። እኛ ጋር የምትመጣ ናት እሷ። አንቺም ቆልቆሮ እው ክደ ን ማን ተጠያለሽ አይደለም እ

አይና ናውሽም ስለኔ አገባሽ የሚባባሉት ለምንድን ነው? እንደዚህ የምለው የው ጥያቄ ሆኖብኝ ነው። የራሴን አሳምሞኛል። ምን አገባሽ አንዴ ለኮሜንት መልስ ልመልስላቸው እንጂ ኮሜንት እኮ እየተጠየቅን ነው። ሹ ሃዳ ሪስፔክት አለንኛ፣ ለኮሜንቶቹ ኮሜንቶቹ ሃይሜ ሃይሜ እና ብሩክ አለች ላገጣጥመው እንጂ በእግር ነው የተጻፈው እኮ። ባሽም ስለኔ አያገባሽም ለምን ይላታል ነው መሰለኝ። አያገባሽም እኮ ያላት ለእኛ ለኦዲ እዛ ሂድና ይለመልሽ፣ እዚህ ጋር አይደለም። ዝም በይኝ ዝም በይኝ። የእኛ ፍሬ እያፈራ ነው። ሰሙርቲ የት ተመታኝ? እዚህ ጋር ለምንድን ነው የሚጽፉት? እንደ ዛይቱ ፕላቶ እዚህ ለምን ይጽፋሉ? ምን ችግር አለው? ሰሚራ ያልተረዱት ቢረዱ ምን ችግር አለው? አንቺ ምታለ ነ ብትነግሪያቸው ምን ችግር አለው? ሰሚራ ግል ጽ አድርገሽ ንገሪኝ ማሬ። ምኑ ላይ ነው ያልገባሽ? ጀመር ማለት ነው። እዚህ ቤት ጥያቄ ሲጠየቁ መልሱት። ለምን እዚህ ጋር ቁም ነገር ስለምታወሩ ይጠይቃሉ። እና ስለዚህ አሁን ዝም በነገራችን ላይ የለውም ነበር። አሁን የመጣ ሙያሙያ መርካቷዋ ብቻ ነች። እንግመልሺ ሃይሜ ያለ ኮመንት እየጻፈች ነው ሁልሽንም አዘጋሽ አሉ። እታች ኮሜንት የምትጽፈልኝ ያለች ይሁን እኮ። የዛሬው ቪዲዮ እኮ ኦቢስ ተረጋጊ። የዛሬው ቪዲዮ አለች። የዛሬው ቪዲዮ ግልጽ ያልሆነልሽ እምኑ ላይ ነው? ወይኔ ነይ ግቢና ግልጽ ያልሆነብሽም ቦታ ተናገሪና የሚቻለውን ታብራራልሻለች። ግን አንቺ እኮ የዛሬው ቪዲዮ ግልጽ አላደረግሽው እምኑ ላይ ነው ግልጽ ያልሆነልሽ ባለ ኮሜንቷ አንድ ቁጥር ጻፊ ባለ ኮሜንቷ፣ ነግቢ ነግቢና ነግቢና ግልጽ ያልሆነብሽን ቦታ ተናገሪ። እንዲህ እንዴ ነው ትባያለሽ እንጂ የዛሬው ቪዲዮ በጥቅሉ በምን ትረጃለሽ? ይሄው ልጅ ታሰወዳት አለች። ሃይሜ ማለት ነው። ሃይሜ ክፋች ምን ትል ሃይሜ? ኦኬ ብሩክ፣ አሁን ይሄው ኦቢስ አንቺ እራሱ መልሽላት። ላንብብልሽ የምታወሩት ነገር በጣም ክብር ስላለ ነው እናንተ መጥቼ የምጠይቀው የምጠይቀው ስላልገባኝ ነው። እና ይቅርታ አድርጉልኝ አለ። ችግር የለውም፣ ያልገባሽም ቦታ ጠይቂ። ኦቢስ እራሷ ታብራራልሻለ ማሬ ያልገባብሽ ቦታ አሁን ጻፊልን። ከዛ እራ አሮግቶ አታስወራኝ። ምን ነው ችግር? እሺ እሺ፣ ቆይ ትመልስልንና ና ያልገባበትን ቦታ ያልገባትን ቦታ ትንገረልና፣ ሃይሚ ምኑቷን ፈታን ተመልሳለ። እኔም ከቻልኩኝ አንቺም ከቻልሽ ታብራሪላት። ችግር የለው እንትን ትለኛለች። እየጠራሽ ስለሆነ በመሀል መሀል አታስወራኝ ታይሚ ትመልስላታለች። ግን አንድ ቁጥር ጻፊና፣ ወይኔ የግቢን የልውረድልሽ እና ያልገባሽ ቦታ አስረጅን ማሬ

አንድ ሰው ውረድ፣ አንድ ሰው መለፍለፍ እያለ ቤት በኩል ይሰማል። ችግር የለውም፣ እኔ እወርዳለሁ። ስራ ላይ ናት። እኔ ቆይ አራንቹ ወንድ ነው። ኦፍ ሲት ዝም በይ። ሃይሚን ፈልጎ ነው። ምን ሆነሽ ነው? አረ እባክሽ፣ ሃይሚ ሴት ናት። ሳታያት አውራ ቃሪያ ሰጠሽ። ሃይሚ አዎ። እና የወንዱ ፎቶ ፕሮፋይል እኮ ነው ያለ። ፎቶ ሃይሚ ብሎ ወንድ አለ። እንደራተ ሰሙት

አንቺ ምን ይደግፉ በሚስነ አረ እየጠየቀችሽ ነው አሁን። ሀይሚ አዲስ የገባችው ያለችው ልንገርሽ፣ ሃይሚና ብሩኬ የምትለዋ ልጅ ስታሽቃብጥ ሰምቼ ነው የመጣሁት አለች እንጂ ጥያቄም የላትም እምታወራውም የላትም። ምንኛውን ነገር ጥያቄ የሆነበት ሰው እዛ ጋር ምንም ሰው እንዳትገላመጡ። እዚህ የመጣ ሰው እኛ ለምን አንዳንድ እንደ እንደኛ ሩእንት ያም እኔ እኔ ነገሩ ተደባልቋል። ምንም አይገባኝ ነገር የለም። ስለዚህ አንቺ አሁን እኛ ልጆች ማለት ነው ስነ ስርዓታችሁን ያዙ። እዚህ ጋር የምታውዙት እዛ ጋ ሄዱ ምናምን አትበሉ። ሰው ጥያቄ የሆነበትን ማንኛውም ሰው መጠየቅ አለበት። ዛሃራ ነገር አለብን መልሽላት። እሺ ብሩክ እና ሃይሚ በጣም መዋደድ መከባበር ልጆች ናቸው። ዛሬ ላይ ለስራ ብለው እንደዚህ እየተሰዳደቡ እንደዚህ በጣም ከነሱ የማይጠበቅ ቃላቶች ይነጋገራሉ። ማሬ ምንም እኮ እዚህ ጋር ምንም ክፉ ቃላት አልተነጋገሩም። አሁን በተለይ በዛሬው ቪዲዮ አንቺ ከላይም ቅድም ጽፈሽ ነበር፣ አያገባሽም ያለው ቃላት እሱ የተሰጠው ገጸ ባህሬ ነው። ስለዚህ ምንም የወጣ ቃላት የተናገረው ነገር የለውም። ክብራቸውንም ዝቅ የሚያደርጉ ነገር የላቸውም። ሁለቱም እየሰሩ ያሉት ሁለቱም ስራ ያስተምራል የብሩኬም አነጋገሩም ስራውም የሚያስተምር ነገር ነው። ሃይሜም እንደዛው እና ምንም አይነት ነገር የሚያጨናንቅም ነገር የለውም። ግልጽ ነው፣ በደንብ ካየሽው። በእርግጠኝነት አንቺ ያናደደሽ ብሩኬ አያገባሽም ብሎ የተናገራት ቃላት ናት። እሱ እዛ ጋር እንደዛ ብሎ የተናገረው ለኦዲንስ መልስ ነው። አሁን የእኛ ቢጤ አሉ አደለ፣ ብዙ የሚናገሩ የእኛ ቢጤ ስልሽ ኦዲንሱ አሁን እየወደዷቸው ብዙ የሚናገሩ አሉ እኮ አያገባትም፣ አያገባህም፣ የፈለገችውን ታርግ ምናምን የሚሉ ስላሉ ለነዛ መልስ ነው እየመለሰ ያለው እንጂ በሁለታቸው መሀል ምንም አይነት ክፍተት ኑሮ አይደለም። ይህ የስራው ባህሪ ነው ገባሽ? የሆነ ቃላቶችን ለማጋነን የሚጠቀመው ቃላት ነው ማሪ። እና ምንም እንትን ችግር የለውም ዜና በዘናዘና

የእውነት በጣም አመሰግናለሁ ስለአብራራችሁ። በጣም የእኔ ውድ ችግር የለውም። ያልገባሽን ነገር ነው የተወለድ። እኛም ማለት እኛ እናውቃለን ብለን አይደለም ከአንቺ በልበን ወይም ከማንም በልጠን አይደለም።

ብትወለጅም የቤቷ ባለቤት መሆኔ። ጨረቃዬ፣ ወይኔ አሳዘነችኝ። የምጠይቀው ነበራት፣ ወረደች። በመጨረሻ ደከማት እና አላስረዳም አላት። ኧረ ወይ ተደናመጡ